የኢትዮጵያ ሰንደቅ አላማ በቅርቡ እንደሚቀየር እየተነገረ ነው። ይህንን ጉዳይ በዝርዝር እንመለከታለን። የፋኖ ኃይሎች ተቆጣጥረዋቸዋል የተባሉ ቦታዎችን በተመለከተም የደረሰንን መረጃ በዝርዝር እሳታችን በስፋት የምናስደምጣችሁ ይሆናል። ህወሀት ለኢትዮጵያ መንግስት ምላሽን ሰጥቷል። ይህንንም ጉዳይ በዝርዝር እንመለከታለን።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 የፋኖ ታጣቂዎች በወልቃይት ጠገዴና ራያ አካባቢዎች ላይ የተለያዩ አቋሞችን መያዛቸው ተሰማ። ቦታዎቹ ላይ የአማራና የትግራይ ክልሎች ውዝግብም እንደቀጠለ ነው። ቦታዎቹ የሕወሓት የበላይነት በነበረባቸው 27 ዓመታት በትግራይ ክልል ስር ይተዳደሩም ነበር። የአማራ ክልል በበኩሉ ቦታዎቹ የአማራ መሬቶች ናቸው በማለት ሲጠይቅ የቆየ ሲሆን አብዛኛዎቹ ቦታዎችም የሰሜን ኢትዮጵያ ጦርነትን ተከትሎ ይዞም ይገኛል። የትግራይ ክልል የትግራይ ግዛታዊ አንድነት ለመስራት ይከበር በሚል በአማራ ክልል የተያዙ ቦታዎች ይለቀቁልኝ እያለ ሲሆን፣ የአማራ ክልል ደግሞ ታሪካዊ ርስታችን ነው ይላል። በዚህ ጉዳይ ላይ የፋኖ ቡድኖች በአካባቢው ክፍፍል ውስጥ መግባታቸውን ውስጣዊ አዋቂዎችም ለመረጃ ምንጫችን ገልጸዋል። በነዘመነ ካሴ የሚመራው የጎጃም ፋኖ ቡድን ስለነዚህ አካባቢዎች ጉዳይ ትተን ከህወሀት ጋር ትብብር ፈጥረን አራት ኪሎ ላይ እናተኩር የሚል አቋም ማራመዱን ውስጥ አዋቂዎችም ገልጸዋል ይላል መረጃው። የጎንደር ፋኖዎች በበኩላቸው የወልቃይትና ጠገዴ አካባቢዎችን ለህወሀት ትቶ ከህወሀት ጋር ጥምረት ለመፍጠር መሞከር አደጋለው የሚል አቋም መያዛቸውም ተሰምቷል። በዚህ ላይ ከህወሀት ጋር መተማመን መፍጠር ከባድ እንደሆነ የጎንደር ፋኖ አባላትም አምርረው ሲናገሩ እንደነበር ነው የተገለጸው። ለዚህ ደግሞ የህወሀት 27 ዓመታት አገዛዝን በተደጋጋሚ ሲገልጹም ነበር ብለዋል ውስጥ አዋቂዎችም። በወሎ አካባቢ የሚንቀሳቀሰው የፋኖ ቡድን ለሁለት መከፈሉም ተገልጿል። በነምሬ ወዳጆ የሚመራው ቡድን ከህወሀት ጋር ትብብር መፍጠርን የተቀበለ ሲሆን ሌላው በ በአካባቢው የሚንቀሳቀሰው የፋኖ ቡድን የራያ አካባቢን በወረራ ከያዘው ህወሀት ጋር ጥምረት መፍጠር በአማራ ህዝብ ህልውና ላይ አደጋ መጋበዝ ነው ሲሉ አቋም መያዛቸውን ምንጮችም ገልጸዋል። በአማራ ክልል ሰሜን ሸዋ አካባቢ የሚንቀሳቀሰው የፋኖ ቡድን ውስጥም ከህወሀት ጋር መስራት በሚል ሀሳብ ላይ ልዩነት መፈጠሩም የተገለጸ ነው። ከህወሀት ጋር መስራቱን የተቃወመው የፋኖ ቡድኖች ከህወሀት ጋር መተማመን መፍጠር ከባድ እንደሆነም ነው የገለጹት። ውጤቱ መጀመሪያ የአማራ ክልል የያዘውን መሬቶች ለትግራይ አሳልፎ መስጠትን ያመጣል፣ በማለትም ይተቻሉ። በዚህም ከወራት በፊት በተለያዩ የፋኖ አደረጅቶች መካከልም ተፈጥሮ የነበረው ጥምረት መፍረሱን ምንጮችም ገልጸዋል። ከዚህ በተጨማሪ ከትግራይ ኃይሎች ጋር ያለውን ጥምረት የሚቃወሙ የፋኖ ቡድኖች ህወሀት የአማራ ክልልን የጦርነቱ አውድማ ለማድረግና በእኛ ጀርባ ላይ ሆኖ አራት ኪሎ የመድረስ አላማ አለው በማለትም እንደሚገልጹ ኦኤምኤን የመረጃ ምንጮቼ ነግረውኛል ሲል መረጃውን ያሰራጨው በተያዘ መረጃ ህዝባዊ ወያኔ አርነት ትግራይ ህወሀት ከኤርትራ ጋር ጥምረት ፈጥሯል ሲል የኢትዮጵያ ውጭ ጉዳይ ሚኒስተር ያቀረበውን ክስ ውድቅ በማድረግ የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ መተግበሩን ለማረጋገጥ አዲስ ዓለም አቀፍ ተሳትፎ እንዲደረግም ጠይቋል። በምርጫ ቦርድ ህጋዊ ሰውነቱ የተሰረዘው ፓርቲ ህወሀት መስከረም 28 ቀን 2018 ዓ ም ለተባበሩት መንግስታት ድርጅት ዋና ጻፊ አንቶኒዮ ጉተሬዝ በጻፈው ደብዳቤ የኢትዮጵያ ውጭ ጉዳይ ሚኒስተር መስከረም 22 ቀን 2018 ዓ ም ለአንቶኒዮ በላከው ደብዳቤ ላይ ለተካተቱት ትክክለኛ ላልሆኑና በፖለቲካዊ ተነሳሽነት ለቀረቡ ክሶች ምላሽ ለመስጠት እንደተገደደም ገልጿል። ህወሀት በደብዳቤው የፌዴራል መንግስቱን እንደ አውሮፓውያን አቆጣጠር ህዳር 2022 በፕሪቶሪያው በተፈረመው ዘላቂ ጦርነት የማቆም ስምምነት ከባድ ጥሰቶችን ትኩረት ለማዞር መሞከርም ከሷል። ደብዳቤው የፌዴራል መንግስቱ የፕሪቶሪያውን ስምምነት በትክክል ከመተግበር ይልቅ በፈጠራ ታሪኮችና በህወሀት ላይ የስም ማጥፋት ዘመቻዎችን በመክፈት የዓለም አቀፉን ማህበረሰብ ትኩረት ለመቀየር መፈለጉ በጣም የሚያሳዝን ነው ብለዋል። የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉተሬስ መስከረም 22 ቀን 2018 ዓ.ም በጻፉት ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሀት ጸምዶ በተሰኘ አዲስ ጥምረት ስር ኢትዮጵያን ለመውጋት እየሰሩ ነው ሲልም ከሷል። በተጨማሪም በቅርቡ በአማራ ክልል ወልዲያ ከተማን ለመያዝ በፋኖ ታጣቂዎች በተፈጸመ ጥቃት ውስጥ ሁለት ተዋናዮችም ተሳትፈዋል ሲልም ሁለቱንም ከሷቸዋል። ህወሀት በምላሹ ከኤርትራ ና ከሌሎች ታጣቂ ቡድኖች ጋር በመተባበር ለጦርነት እየተዘጋጀ ነው የሚለው የፌዴራል መንግስቱ ክስ ሙሉ በሙሉ መሰረት የሌለው በማለትም ውድቅ አድርጎታል። አክለውም በትግራይ ና ኤርትራ ማህበረሰቦች መካከል እየታዩ ያሉ ህዝብ ለህዝብ ግንኙነቶች የአዲስ ግጭት ሴራ ተደርገው ከሚተረጎሙ ይልቅ ወደ ሰላም ግንባታና ቀጠና ይርቅ የሚወስድ አውንታዊና ገንቢ እርምጃ ተደርጎ መወሰድ ነበረበትም ብሏል። ቡድኑ መንግስት በበኩሉ ሌላ ጦርነት ለመክፈት ምክንያት እየገነባ ያለ ይመስላል ሲልም አስጠንቅቋል። ይህም የሰላም ሂደቱን ያዳክማልን። ህወሀትናም አለመረጋጋትን እንደገና ሊያቀጣጥል ይችላልም ብለዋል። ህወሀት ከባድ ፈተናዎች ቢኖሩም ሰላም በግዳጅ ወይም ደግሞ በማግለል ሳይሆን በጋራ መተማመን ፈተና ፖለቲካዊ መግባባት ብቻም ዘላቂ ሊሆን እንደሚችል በመገንዘብ ለሰላማዊ ውይይት ቁርጠኛ መሆኑን አረጋግጧል። ደብዳቤው የአፍሪካ ህብረትና ዓለም አቀፍ አጋሮች የቆመውን የፕሪቶሪያ ሰላም ስምምነት አተገባበር ለመፍታት አስቸኳይ የግምገማ ስብሰባ እንዲጠሩም ጥሪም አቅርቧል። የተባበሩት መንግስታት ድርጅት ዋና ጸሐፊም በተዋዋይ ወገኖች መካከል መተማመንን ወደ ነበረ እንደነበረበት ለመመለስ እና ስምምነቱን ሙሉ በሙሉ እንዲፈጸም ለሚደረገው ጥረት ድጋፍ እንዲያደርጉ ተማጽናቸውን አሰምተዋል። ህዋት በተጨማሪም የአፍሪካ ህብረት የጋራ ክትትል ማረጋገጥና ማስከበር ተልእኮ ገለልተኛና ተደራሽነቱን ማረጋገጥ እንዲጠናከር ከኢትዮጵያ መከላከያ ሰራዊት ውጭ ያሉ ሁሉም ኃይሎች ከትግራይ እንዲወጡ፣ ተፈናቃዮች በሰላም ወደቀያቸው በክብር እንዲመለሱ እንዲሁም ደግሞ ለተፈጸሙ ከባድ የሰብአዊ መብት ጥሰቶችም ተጠያቂነት እንዲረጋገጥም በደብዳቤው አሳስቧል። ደብዳቤው አክሎም የኢትዮጵያ ውጭ ጉዳይ ሚኒስትር ደብዳቤ ጸባጫሪን እንደ ተጎጂ ተጎጂዎችን ደግሞ እንደ ጸባጫሪ አድርጎ ለማቅረብ የተሞከረ አደገኛ እውነት ተገላቢጦች ነው ሲልም ገልጾ የትግራይ ህዝብና አመራር እጅግ አስቸጋሪ በሆኑ ሁኔታዎች ውስጥም ከፍተኛ ትዕግስትና ለሰላም ቁርጠኝነትን አሳይቷልም ብለዋል። ወደ መጨረሻው መረጃችን ስናመራ የኢትዮጵያ ሰንደቅ ዓላማ በቅርቡ እንደሚቀየር እየተነገረ ነው። በትላንትና እለት የትራንስፖርትና ሎጂስቲክ ሚኒስቴር የመኪና ታርጋ ስለ መቀየር በሰጠው መግለጫ ታርጋው ላይ የኢትዮጵያ ባንዲራ መቀመጥ አለበት የሚል ጥያቄ ተነሳ ሲሆን የሚኒስቴሩ ምላሽም በቅርቡ የኢትዮጵያ ሰንደቅ ዓላማ አሊያም ባንዲራ ሊቀየር ስለሚችል ማድረግ አንችልም የሚል ምላሽን መስጠታቸው እየተሰማ ይገኛል። የኢትዮጵያ ሰንደቅ ዓላማ በቅርቡ እንደሚቀየር እየተነገረ ነው። በትላንትና እለት ትራንስፖርት እና ሎጂስቲክ ሚኒስቴር የመኪና ታርጋ ስለመቀየር መቀየር በሰጠው መግለጫ ታርጋው ላይ የኢትዮጵያ ባንዲራ መቀመጥ አለበት የሚል ጥያቄ ተነሳ ሲሆን የሚኒስቴሩ ምላሽም በቅርቡ የኢትዮጵያ ሰንደቅ ዓላማ አሊያም ባንዲራ ሊቀየር ስለሚችል ማድረግ አንችልም የሚል ምላሽን መስጠታቸው እየተሰማ ይገኛል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በከታይ እስክንገናኝ ድረስ መልካም ቆይታ።